ወርቃ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ገባኝ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች? እንዴት ናችሁ? እኔ ደና ነኝ አልሐምዱሊላ። ያው ብዙዎቻችሁ እየተጨነቃችሁ ነበር እና አሁን ላይ ደና ነኝ ተሽሎኛል፣ ማለት የተሻለኝ ነው። ሐኪም ቤትም የጀበን ነበረ። ያው እንደምታዩት ውጌሻም እየታሸውበት ነው ምናምን እና አሁን ላይ በጣም በጣም በጣም ተሽሎኛል። ግን ከዚህ በላይ ብዙ የሚያሳስቡ ነገሮች አሉ። የምሬን ነው ምላችሁ ማለት እንደዚህ የሆንኩበት ነገር እዚህ ነገር ውስጥ የገባሁበት ነገር ከዚህ በላይ እያሳሰበ ነው እና ትናንትና አይታችኋል፣ ናሂን ከቤት ሳስወጣው ኔጋ ነው በቃ አንተ ጋ ነው መኖር መፈልገው ምናምን ብሎ ኔጋ መጥቶ ከሱጣውት በኋላ በጣም እየጸጸተ እየቆጨ ነበር። ማለት ያው እኔ ያሱጣውት የምሬ ነው ብላችሁ አስቡት እናንተ እየለፋችሁለት እየለፋችሁበት ያለው ነገር ማለት ወና ሲቀር ተደፍቶ ሲቀር የለፋችሁት ነገር ሳይሆንላችሁ ሲቀር ምናምን በጣም ነው የሚያናደው። እና እኔ ናሂን አውቀዋለሁኝ አምኗለሁኝ ማለት እንደዚህ አይነት ነገር አያደርግም እኔ እንዳሰብኩት ምናምን አይነት ነገር አያደርግም ግን ደግሞ እኔ በቃ እንደዛ አይነት ነገር እያደረገ ነው መሰለኝ። የምሬ ነው የምላችሁና በጣም ነበር የተቀየምኩት፣ በጣም በጣም ግን ደግሞ አሁን በቃ እንደኔ እንዳይሆን አስቡት። አሁን ላይ ያለው ብቻው ነው ሩም ለሩም ተከራይቶና፣ እንደኔ እንዳይሆን፣ እንደኔ ማለት ከኔ የበለጠ ነው እሱ ሊጎዱት የሚችሉትና፣ በቃ እንደዛ እንዳያደርጉት ዛሬ ፈርቼ ማታ የምሬ ነው በቃ ኒንጃ ምን መናገር አንጀቴን የበለው። እንደዛ እያለቀሰ ሲሄድ ምናምን ከሄደ በኋላ ነው ሁሉንም ነገር ያሰብኩበት እና እንቅልፉ እንኳን አልተኛውም። በጣም እያሰብኩበት እያሰላሰሉ ዘለቀን ማናግሬው በቃ ዘለቀ የሚምጣ በቃ እዚ ከኛ ጋር አብሮ ይሁን ብሎኝ ምናምን አማክሬው ብቻ በጣም አስቢበት ነው ይህንን ውሳኔ ወሰንኩት፣ እና ዛሬ በቃ እቃህን ይዘና ማታ ደውሎልኝ ነበር የምሬ ነው ምላችሁ ብዙ ሰዓት በተደጋጋሚ ሲደውልልኝ አላነሳውለትም ነበር እና የሆነ ሰዓት አንስቼለት በቃ አንጀቴን በላው። የምሬ ነው የምላችሁ ሙባረክ፣ እኔ ከአንተ ውጭ ኮ ማንም ሰው የለኝም በዚህ ሰዓት፣ በቃ የምትረዳኝ አንተ ነህ ምናምን ሲለኝ፣ በቃ እንጃ፣ በቃ በጣም በጣም ነው ያሳዘነኝ። እና ላደረግኩት ነገር በሙሉ በጣም ይቅርታ እያልኩት ዛሬ በቃ ወደ እኔ ቤት እንዲመጣ አድርገዋሉኝ እና እቃህኒ ይዘና ብያዋሉኝ። ግን ዛሬ ትልቅ ነገር ያለ ይመስለኛል። ቲጂ ሰው ይዛ ትመጣለች እና ሚኪኖ ብላኛለች ከናይ ጋር እናገናኘውና ያለውንም ነገር እዚሁ እንፈታለን ብዬ አስባለኝ። ሚኪ ማለት ትክክለኛው ሚኪ አይመስለኝም። ማ ትክክለኛው ሚኪ ቢሆን ለህግ ነበረ የምናቀርበው ግን እስቲ አዲስ ሰው ይዤ እመጣለሁ ብላለች እና የሁሉንም ማለት እስካሁን ድረስ የገባንበት ችግር እንዳለ የሚፈታ ሰው ነው ብላ ነው የነገረችኝ። እና እሱም ይመጣል። ከዛ በፊት ግን እኔ መናገር የምፈልገው ነገር አለ እና ይሄ ነገር አስበንበት እንዳልሆነ እናንተ ታውቃላችሁ። ብዙዎቻችሁ ደግሞ በብዙ አንግል እየተረዳችሁት ነበር። እና ግን ደግሞ ብዙ መሥዋዕትነት ከፍለንበታል። የምሬን ነው የምላችሁ ተደብድቤበታለሁ ናይ ራሱን አቶበታል፣ ውይም እንደዛ ተጨንቃበታለች። እና ከውይም ጋር በስልክ እያወራን ነበር፣ እየሄድኩም እየጠየኳት ነው። እና በቃ ቪዲዮም እሷን እንትን ማለት በቪዲዮ ምናምን እየሄድኩ ያልሆነው በቃ እንድታርፍ ስለፈለግኩ ነው። እሷ ማረፍ አለባት፣ በዚህ ሰዓት እረፍት ነው የሚያስፈልጋት። ማለት እንደዛ ልትወልድ የነበረበት ሰዓት ራሱ በጣም ብዙ ተሰቃይታለች። እና አሁን ላይ ግን እሷ ማረፍ ነው ያለባት በሚል ምንም ቪዲዮም እየቀረጽኩ አይደለም እሷ ጋር እየሄድኩኝ ምናምን እና ግን ደግሞ ትንሽ እረፍት ካደረገች በኋላ እሷንም ይዘን የምንመጣ ይሆናል። እና ብቻ ስለ መፍትሄው ከእሷም ጋር እያወራውኝ ነው። ነገሩን የተበላሸውን ነገር በሙሉ አብረን ለማስተካከል እኔም እየሞከርኩ እየጣርኩ ነው እና እስቲ ዛሬ ደግሞ ናሂን ወደ እኔ ቤት አምጥቼ አብረን ሆነን ነገሮችን ብናስተካከል በሚል ጠርቻለሁኝ እና እኔ እንጃ የምሬ ነው መላችሁ፣ ቤተሰቦች ማለት ቀን በቀን እየከበደ ነው እየመጣ ያለው ይህ ነገር ወዴት እየሄደም እንደሆነ ወዴት እያመራም እንደሆነ እየተረዳ ነው አይደለም። እና እኔ እንጃ አሁን ላይ ምን ማድረግ እንዳለብን አናውቅም። ናሂም እንደነገራችሁ ትላንት አመልክተናል። እኔም አመልክቻለሁኝ፣ እሱም አመልክቷል። በፍለጋ ላይ ነው ያለውና ግን ደግሞ እኔ እንጃ በጣም በጣም በጣም ከምነግራችሁ በላይ በጣም ነው የሚከብደው ነገሩ እና ብቻ እንጃ እና በቃ ነህ አለ ብቻ ነ እኔ እንጃ እኔ እንደነገርኩ ነው። ካሁን በኋላ በቃ ከጎን ነኝ፣ ምንም ነገር አንተን እንዲነካ አልፈልግም። እና ማታ በጣም ነው እውነቴ ከፋኝ። እኔ ሙቤ ስለ ከፋኝ፣ ታውቃለህ። እኔ አንድ ያለህኝ ጓደኛዬ አንተ ነህና፣ በቃ ሁሉም በሩን ነው የዘጋብኝ። ሙቤ ስለ በቃ የሚገባበት ሁላ ጠፍቶኝ፣ እኔ በቃ ግራ ገባኝ። ስለ ሩሙንም ለቅቄ ነበር የወጣሁት በቃ ጎዳና በለ በቃ ስለ በጣም ከባድ ሁኔታ ነው ያሳለፍኩት። እና እኮ በቃ ናሂ፣ አሁን እንደዚህ እንድታዝን አይደለም። በዚህ ሰዓት እኔ ያስፈልግሃለሁ፣ አንተም ታስፈልገኛለ። አብረን ሆነን ነው ነገሮችን መፍታት የምንችለው እና ያለውን ነገር ደግሞ ሳንጨርስ ወደው ብዬ መሄድ የለብንም ብዬ ነው እኔ ራሱ ዘግየት ያልኩት። ገባ? ይህንን ነገር እንቋጨው፣ እንጨርሰው። በቃ እየተፈጠሩ ያሉት ነገሮች በሙሉ እንጨርሳቸውና ወደዛ እንሄዳለን። እና ለዛ ነው ለምንድን ነው እኔ ነገሮችን ለማስተካከል ጥረት ባደረኩ ቁጥር ለምንድን በተቃራኒ የሚሆነብኝ? ስለ ግራ ገባኝ። እኔ አሁን አንተ ጋር ትላንት አመጣጤ በቃ ከአንተ ጋር ተዋይቼ ያው ሰውም ስለሌለኝ ጎን ሆኜ ለማስተካከል ነበርና፣ በቃ ነገሮች ይበላሻሉና ከዚህ በኋላ እኔ በቃ ከቃሌም አልወጣም። በቃ አብረን እየተነጋገርን ቢያንስ ነገሮችን እናስተካክል ወደ ቤቴ ልመለስ የሆነ ነገር ሲጀምር የሆነ ነገር ይበላሻል ወይ? መናገር የለብኝም። ናይ እኔ እኮ በቃ አሁን ወደ እኔ ና ያልኩ እኔ ጋር አብረን እንኑር አብረ ከእኔ ጋር ኑር ያልኩ ለው ብዬ እጠብቀዋለሁ በእኔ ቁጥጥር ስር ይሆናል፣ ችግር የለውም ስላልኳት ስላልኳትና ጓደኛዬም ስለሆንኩ ነው። ምንም ነገር እንዲያደርጉ ስለማልፈልግ ነው። በእኔ ደረሰ በአንተ እንዲደርስ አልፈልግም፣ እና ለዛ ነው አሁን እኔ ጋር እንድትኖር የፈለግኩት። ማታም ትንሽ እየተከታተሉኝ ነበረ። ብቻ ያው ተርፍ ያለው ስለ በቃ ዛሬ ምን ሊሆን ነው ብዬ በጣም ጨንቆኝ ነበረ፣ ስለሆነ የምገባበት ቦታ ሁሉ ጠፍቶኝ፣ በቃ ስልክህን እየጠበኩ ምናምን ስትደውልልኝ በቃ ዘለልኩኝ። ስለ በቃ አሁን ላይ የተጣልኩ ሰው ነኝ ስለሆነ በቃ ሰውላጣሪ እግዚአብሔር አለ አናን ላ ምርም አለ ለም የት ነገር አብረን እናስተካክለን ወደ ድሮ በዚህ ሁለት ቀን ደግሞ ያሰብኩት ነገር ስላለ እ እናስተካክለን ከዚህ በኋላ ተስፋ አለኝ ብዬ አላስብም። እውነት ለመናገር በትዳሬም በህይወቴም በሁሉም ነገር ተስፋ ቆርጫ ያለው ስለ አንዳንዴ በቃ ተስፋ ስታጣ ተስፋ ትቆርጣለህ። በቃ አለኝ የምትለው ሁሉ ነገር ሲጠፋ በቃ ተስፋ ከመቁረጥ ውጭ ምንም አማራጭ የለውም። እና ከዚህ በኋላ እንደዛ አትበል። ይኸውልህ ተስፋ የመቁረጥ የሴጣን ነው። ገባ አንተ ደግሞ አቃ አለው የምርን ነው። አንተም ሞብዬም የምርን ነው። በጣም በጣም ጎበዞች ሰዎች ናቸው። የምርን ነው። እኔ ቢያንስ እኔን እንኳን የምታስተምሩኝ ሰዎች ናቸው። ገባ ተስፋ ስለ ተስፋ ስለ መቁረጥ ለምን ታወራለን? አይ አሁን ያለውበት ሁኔታ ሙቤ ታውቀዋለህ እኮ። አውቀዋለሁ። ሁሉም ሰው እኮ እንደዚህ አይነት ነገር ይገጥመዋል። አሁን ያለውበት እውነት ለመናገር ሙቤ መውጣበት አይነት ሆኖ አልተሰማኝም። ብዙ ነገር ውስጥ ገብቼ አውቃለሁ። ይሄ ግን በቃ በህይወቴ ከገጠሙኝ በጣም ከባድ ነገሮች አንዱ ሆኗል እና አሁን ግን እንጃ እጅ ሰጠው ይመስለኛል። ሙቤ እጅ እንድትሰጣ አልፈልግም ናሂ። ለምንድን ነው እጅ የምትሰጠው። እንዴ ያም ናሂ እንዴ እኛ እዚህ ጋር ደፋ ቀና እያልን ያለነው እኮ ይህንን ነገር ለማስተካከል ነው አይደለ? እንዴት ነው ዛሬ እጅ ሰጥቻለሁ የምትለው? በቃ ሞክረ ነገሮች ከአቅም በላይ ሲሆኑ እኮ ምንም ማድረግ አችልም ስል፣ እንደዚህ አትበልና፣ ይሄ ለምንድን ነው እንደዚህ የምትለው? ከዚህ በኋላ ምን ተስፋ አለኝ? ምን ማለት ነው ተስፋ አለኝ ከዚህ በላይ ተስፋ የእኔን ተስፋ ማለት ለምን? ከዚህ በኋላ ምን ይኖራል ብለህ ታስባለህ? ስል የሆነ የሆነ እኮ ጭላንጭል ሲገኝ ተስፋ የሆነ ይለመልማል አይደል? የኔኮ ኮ በቃ ምንም ገና ገና ተስፋ ላይ ስል ይጨልማል ተስፋ ላይ ስል ይጨልማል። መች ነው እኔ ደስተኛ መሆኔ ሙቤ? መች ነው እኔ እንደ ሰው የሚሳካልኝ ሙቤ? ስለ ታቀኛለ እኔ ይህን ያህል ለሰው ልጅ መልካም ነገር ለማድረግ ሁሌ ምጥር አይነት ሰው ነኝ። ቢያንስ ሰው ላይ ክፋትን የማስብ ሰው አይደለሁም። ከእኔ ይልቅ ሰው ቢጠቀም ብዬ የማስብ ሰው ነኝ። ከእኔ ይልቅ ሰው ደስተኛ ቢሆን ብዬ የማስብ ሰው ነኝ። ግን ለምን ለኔ ቀኑ ጨለመብኝ ስል ምንድን ነው? በቃ ሞከርኩኝ እኮ የአቅሜን እኮ ታገልኩኝ እኮ ተንከራተትኩኝ ሙቤ፣ በቃ ያለ አቅሜ ደከምኩኝ ሙቤ። ይህን ትዳር ለማዳን በጣም ብዙ መስዋዕት እነከፈልኩኝ ግን በቃ እኔ አሁን እንጃ። ከዚህ በኋላ እኔ እነሳለሁ ሙቤ፣ ሰውን አለሁ እንደዚህ እንድትልኩ አይደለም፣ ነው ምን ማለት ነው? ተስፋ ላለው ሰው እኮ ተስፋ የሚሰጠው ሙቤ። ለም ተስፋ ትሰጠኛለህ ስልህ፣ እንጃ ማይጨበት ተስፋ ደግሞ እኔ አልፈልግም። አሁን ላይ በቃ ጉም ነው ለኔ፣ ጉም ነው በቃ፣ ህይወት ለኔ ጉም ነው የሆነችብኝ። ከዚህ በኋላ እንዴት ነገሮች ይስተካከላሉ ብለ ታስባለ? ስለ እንጃ ብቻ ሙቤ። እውነቱን ግልጹን፣ ያው እንተዋወቃለን አይደለ? ከዚህ በኋላ በቃ እኔ እንጃ ብቻ ወይ መሄድ ካለብኝ የሆነ ቦታ ሊሄድ ልጥፋ፣ ከዚህም ሀገር ብቻ እንጃ እንጃ። እኔ አሁን ላይ አመጣጡ የሰላም አይደለም። እኔ ከፍቶኛል። እኔ ከፋይ ሰው ነኝ። እኔ ማንም ከጎኔ የለም። ለምንድን እንደዛ ምትለው? እኛ እዚህ ጋር ደፋ ቀና እያልን ነው ያለነው እኮ እናንተን ትዳር ለመመለስ ነው አይደለ? ካ ተስፋ አትስተኛ። እኔ ተስፋ የሌለኝ ሰው እንዴ? ማን አለኝ እኔ ከጎኔ? ሙቤ አንተ ነበርክው አይደል እንዴ እኮ እኔም አሁንም ካሁን በኋላ አብረንን ከማታ በኋላ ነኝ። ተስፋ አቆርጫለሁ። እንግዲህ ማንም እንደሌለኝ ነው ያረጋገጥኩት። ግን አሁን ስለ ጠራኝ አመሰግናለሁ። ስለ በቃ ትንሽ እንድኖር በቃ ስለፈቀድክልኝ አመሰግናለሁ። እና እንጃ ብቻ ነኝ እንደ ቢቂ አንተ ቢቂ አንተ

የዛ እርጉም ጓደኛ ነው ይሄ እኮ። ለምን እንደመጣሁ እኮ የዛ እርጉም ጓደኛ ነው። አንተ አብረህ እየበላ አብረኝ የበላ እኔን ለመግደል እያሴርክ ነው አይደል? አዳምጠኝ ከሱ ጋር እየሰራ ያለው አንተ እንደሚፈርስ እና አናቴ ላይ ቅቤ ልቀባ ነው የመጣሁት። እና ካላዳምጥከኝ ካልሰማ ልነግር አልችልም። እሺ፣ ለምንድን ነው ሰማ ከእሱ ጋር ምስል ለምን አመጣሹ? አንተ ይመጀም ለምን ምን ችግር አለው? አንተ ምንም ግን ተረጋጋና፣ ስሞ ተረጋጋና የምትፈልግ አልፈልግም ነው አንተ እዛ መሰሪ ጓደኛው ነን። እነ እንዴት ነው? ተረጋጋና ስማው ሚኪ እባላለሁ። አንተ የምታየኛው ሚኪ ነው፣ ግን የመጣሁት መጀመሪያ እውነታው ልነግርህ የመጣሁት ገባህ? የናንተ ትዳር እንዲፈርስ አልፈልግም። ምንድነው የፈለገው ከኔ ሚኪ ጓደኛውን አንተ አይደለ? ምንድነው የፈለገው ከኔ ሚኪ? አንተ ሚኪ የምትባሉ አንተ ነህ ሚኪ፣ ግን ያኛው ሚኪ አይደለም ጓደኛው ነኝ። ልንገር እኮ ምንም እኔ ጓደኛችሁ አይደለሁ እኮ አብረን አልበላንም፣ አብረን አልጠጣንም። ለዛ ነው የመጣሁት ኩና እና እውነቱን ቢያንስ ማወቅ አለበት። እኔ እንደዚህ ያያለው ቢያንስ፣ በእጅህ እየበላሁ በሚስት እጅህ እየበላሁኝ ነገሮቹ እንዲፈርሳ ፈልጉ ተላልፍ ፈርሳ ምን ተነስ እንኳን ቢያንስ እሺ እሺ፣ ፕሊስ፣ እሺ በቃ አሃ፣ እሺ ንገረኝ። ምንድነው የሚፈልገው ከኔ? ሚኪ ምንድነው የሚፈልገው? አንተ አብሮ አደግ ጓደኛው ንገረኝ። ጓደኛ ይኖ ታውቃለህ እኮ ጓደኛ፣ አንተ እሱ እንዳላታቅም ሲጀመር፣ በቃ እውነቱን ማወቅ አለብህ ፕሊስ ታውቃለህ፣ ያው ጥያቄ ሪጀክት አድርጋታለህ። እህቱን እንደምትወድ ታውቃለህ አይደለ? ማን ታውቃለህ የሚኪት እንደምትወድ ናይ፣ በእናት መፍቲ ትወድሃለች። አንተ ደግሞ አልቀበልም ብላል። በቃ ነው እንዴት

ጊዜ የምትወደኝ ሴት ነበረች። አልፈልግሽም አልኳት። እህቱ ናት። እሺ፣ ከዚህ ጋር ምን ያገናኘዋል ነው? ዞሮ ዞሮ ልሱ ትወዷለች። ሙቪ፣ በቃ አንት ማታውቀው ነገር አለ። ምንድን ነው እኔ አልገባኝም። ምንም ነገር እየገባኝ አለበት ወይ ተረጋጋ ሙቪ። ምን ነው አይደለም፣ በቃ የለበትም። ግን እውነቱን ማወቅ አለበት ነው። እኔ የመጣሁት ከባህር ዳር ነው። በቃ እኔ ከባህር ዳር እዚህ ድረስ የመጣሁት እውነቱን እንዲያውቅ ሰፈለኩ ነው ነው እኔ እውነት የምናገር የለብኝም፣ መደበቅ ነበረብኝ። ይኸውልህ ናይ እና ይሄን ሁሉ የተሰቃየው ያለሁት በመቅሊት ምክንያት ድረስ የመጣሁት እውነቱን ሚስጥር ተደብቆ ሚስጥር ራሱ እንደመጣ አያውቅም። የሚገርምህ ማወቅ አለበት። ለምን እንደዚህ ይሰቃያል ብዬ ሳሰብኩ ነው። ልጁን ደግሞ ታቃለ እኔ ታውቃለህ ጓደኛዬ ነህ ወንድሜ ነህ ብዙ ነገር በእጅ በልቻለሁ ባለቤት እጅ ብዙ ነገር በልቻለሁ ይሄን ሁሉ እየተካሄደ የአንተ ትዳር እንዲፈርስ አልፈልግም በፍጹም ልጁን ግን መቀመቅ እንከተዋለን በቃ ተረጋጋናይ ፕሊስ ሰባክ ስለ እኔ ፍቅር በግዴታ ይሆናል ታውቃለህ እኔ በግዴታ የእሷ መሆን እችላለሁ እኮ እኔ በቃ ነገሮችን እናስተካክላቸዋለን እናስተካክላቸዋለን ስንት ዓመት ነገሮችን ለማስተካከል የመጣሁት ብላ ያያል እኔ ከማግባቴ በፊት የመጣች ሴት ናት እኔ አልፈልግሽም እኔ እኔ የፈለኩትን ነው ታደም መግባት ምን ለምንድነው? እኔ ለመበቀል ለመበቀል ይሄን ያህል የምትሄደው ለምንድነው? እንደዚህ የምታሰቃየኝ እኔ? ይኸውልህ ሚኪስ፣ ለምንድነው የሚያሰቃየኝ ልጁ? ይኸውልህ ልጁ ሲጀመር ማለት ነው በቃ በዛ ምክንያት ነው እንጂ አንተ ምንም በቃ በምንም ነገር አትገናኙም። በቃ ግን ይሄ በእሱ ጋር እየተጎዳችሁ ሳለ ነው የሚስጥር የሚያውቅ እኔ ብቻ ነኝ። እና ለእህቱ ብዬ ነው መሞት አለብኝ። በቃ በቃ

ስገነባው ፈርሶ ባጸዳው ቆሸሽን እንደገና የጸዳው ደፍርሶ ወርቃይደለ ነገራ ይጠራ። በሳት አልፈትሽው የቸገረ ነገር ክራ ገባኝ። በእግዚአብሔር ተነስ፣ በእግዚአብሔር በቃ እየለመድኩ እኮ ነው። በቃ በልጆች አምላክ ተነስ፣ ተረጋጋ። የመጣሁትን ነገር ለምንድን ነው? አንተም አትረዳኝ? ቢያንስ እንኳን እንደ እኔ በግዴታ እሷን ማግባት አለብኝ። ልጁ ያለበትን ነገር መረጃ ስለማቀን ለህግ አሳውቀኝ ቦልን ከተዋልን በቃ እኔ አድራሻውን ስጠኝ። ነው አልፈልግም። እኔ ነው ሰው ገና ለገና እህቱን ስላላገባው ሊገለኝ የሚፈልግ ሰው እኮ አይገባሽም። እኔም ሙሉ መረጃውን

የዛሬ ስድስት ሰባት ዓመት ማውቃት መክሊት የምትባል ሴት ነበረች። እናቷ እንዲህ ምንድን ነው ሁሉ ነገር እንደተፈጥ እንዲህ በቃ በስራ አጋጣሚ ተገናኘን። ወደድኳለች እኔ አልፈልግም አልኩኝ። መብቴ አይደል? ወንድሟ እኔን ለመግደል ለምን ያሳድደኛል? ለምን ትዳሬን ይበጠብጣል እንዴ? ካላገባሁት መብቴ አይደል? እኔ ምንም አልፈልግም። በቃ እኔ አልፈልገው ህይወት ነው። ናሂ ካል ወደድኳትስእሁነች ንገር ልጁ

እያወቅሽን የደበቅሽ እኔ እሱን የነገረኝ ሲነግረኝ እናንተ መወቁ ብዬ እባክን፣ በቃ ሚኪ እህቴን እንደምንም ብለህ አስመልስልኝ። እኔ እሱ መፍትሄ ያመጣለሁ። እህትሽን አስመልስልሻለሁ። ችግር የለውም። ነገሮቹን ለማስታከል እየሞከር ነው። ቲጂ እህትሽ ጉዳይ ነገሮች እኮ እና በቃ ወደ ቤት እንሂድ። እኔ ምንም አይ፣ ስለ ነገሩ ምንም እየገባኝ አይደለም። በቃ ወደ ቤት እንሂድ። እኔ ብራ ገብቶኛል። እኔ ምን ማድረግ እንዳለብኝ አላውቅም። እኔ ነገሮች ቀን በቀን እየባሱብኝ እቺ ሴት እኮ እኔ እኔ ትዳር ያለኝ ሰው እኮ ነኝ። እኔ በቃ ይኸውልህ አይ፣ በግድ አሁን በቃ ተረጋጋሉ። በግድ ነገሮቹ መስመር ይይዛሉ። አልኩ እኮ በቃ በእኔ ጣለው። እኔ ነገሮች ለማስተካከል ከባህር ዳር ድረስ እንዴት እመጣለሁ? መጀመሪያ አትረዳኝም እንዴ አንተም ብዬሽ እኮ ነው ይህ ሚስጥር ለራሴ ለህይወት የራሱ ሪስክ ነው፣ ሪስክ ነው። ይሄን እውነታ ማወቅ አንተ ማወቅ ለአንተ ረፍት አይሰጥም። እስኪ ንገረኝ፣ የአንቺ የት ጉዳይ ደግሞ ነገሮች እያስታክል እየሞከርን ነው። ተይዛለች ጉዳይ መስማት አልፈልግም። ኧረ ተይኝ፣ ብዙ ጭንቀት ያለብኝ ሰው ነኝ። መስማት አትፈልግም? እሺ የት ነው ያለው? እሱ አድራሻውን ንገረኝ። አድራሻውን ንገረኝ። እሱ የት ነው ያለው እኮ? ተረጋጋ። በቃ አንተ ምንድን ነው? ነገሮቹ መስመር እንዲይዙ ነው የምንፈልገው እኔ ነገር ነትብር ተፈለጉ አይሊድ እኔ በቃ እኔ በቃ አንተ ጋር አልሄድም። እኔ በቃ ይበቃኛል አይኔ በቃ ጎዳና ባድር ይሻለኛል። ተወኝ በቃ። ነገሮች በጣም እየተባባሱ ነው። እኔ ከዚህ በለኝ ነው። ስለዚህ አሁን ስለተፈጠረው እኔ መሸሽ ነው የምፈልገው። ምንም የገባኝ ነገር የለም። ስለ እያንዳንዱ ነገር ትነግረኛለህ፣ ካለዚያ እስከ መጨረሻው ነው የምንጣለው እኔና አንተ። የምሬ ነው እስከ መጨረሻው። እያንዳንዱን የተፈጠረውን ነገር ትነግረኛለህ። ይሄ መክሊት፣ ይሄ ምናምን የምትሉትንም ነገር እያንዳንዱን። ስለዚህ ና እኔ ጋ ነው